ሰላም እንደምናላችሁ። በዛሬው ዝግጅታችን የጫሙት ሽካ መጽሐፍን የተመለከተ ዳስሳ እናደርጋለን። አብዬ ወልዴና በየን ወልዴ አብረን እንቆያለን። እንግዲህ የጫሙት ሽካ መጽሐፍ የመጀመሪያው የጉራግኛ ልብ ወለድ መጽሐፍ እንደሆነ ነው የሚታወቀው። በቅርብ ጊዜ ደግሞ ሁለተኛ እትም ወጥቷል። ደራሲው ገብረ ኢየሱስ ኃይለማርያም እንደሆኑም እንደዚሁ እናቃለን። ያው የኛ ሓሪ ዲጂታልም በተከታታይ ትረካ የጉራግኛውን ትረካ እያስኬደ እንደሆነ እናቃለን። እና በዚህ የመጽሐፍ ህትመት ወይ የሁለተኛ ዙር ህትመት አብይ ትልቁን ሚና ተወጥተሃል። እና እንደው ለምን ታተመ ከሚለውን ጀምር ለሁለተኛ ጊዜ። መልካም እንግዲህ የጫሙ ሽካ አሁን ለሁለተኛ ጊዜ ነው የታተመው። በአጋዝ ገብረ ኢየሱስ ኃይለማርያም የታተመ መጽሐፍ ነው። የእሳቸው መጽሐፍ ይሄ ብቻ አይደለም። ከዚህ ጋር 16 ያክል ድርሰቶች፣ የታሪክ ምርምር ስራዎች፣ እንዲሁ ደግሞ የፎክሎራዊ ይዘት ያላቸው በርካታ መጽሐፍትን እንዲሁ አሳትመዋል። ይሄ በልቦወለድ ቅርጽ ያለው የመጀመሪያ ልቦወለዳቸው ነው። በዚህም ብዙዎቹ የሚወዱት ድርሰት ነው። በተለይ ደግሞ በ1980ዎች ውስጥ የታተመ ነው። ለህትመት የተጻፈው ግን በ1960ዎቹ እንደሆነ እሳቸው ይናገራሉ። እሳቸው ስለተናገሩ ብቻ ሳይሆን መጽሐፍ ውስጥ የተጻፉ አንዳንድ ሁነቶች ከታሪክም የተወሰዱ መነሻ ሀሳቦች ስላሉት አብዛኛው ሁነቶች በዚያን ወቅትና ሁኔታ የተደረጉ ታሪካዊ ሁነቶችን የያዘ በመሆኑ እሳቸው ከተናገሩት ውጪ መጽሐፍ ውስጥም እንደ አንዳንድ ቦታ ላይ እንደ አብነት የሚጠቀሱ ስራዎች አሉት። በአዲስ አበባ ዩኒቨርሲቲ የስነ የቋንቋ ዲፓርትመንት እንዲቋቋም ካደረጉት ምሁራኖች መካከል በፕሮፌሰር ሀብተ ማርያም ማርቆስም እንዲሁ የተጻፈ ብለርብ ወይም የጀርባ ጽሁፍ አለ። እሳቸው እንዲሁ መነሻ ያደረጉትን ሀሳብ እንኳ ቢደረግ ለልበወለዱ ጥሩ አብነት ይሆናል። ያው መጽፉ ያላቸው ሰዎች ከጀርባው አለ። ከዚሁን ጀምር ወይስ መልካም በዚሁ እንደው ይቀጥል ቀጥል። አይ እንዳልከውም የጀርባ ጽሁፉ ላይ የተነሱ ሀሳቦች እንዳሉ ሆነው እንደው ይህን መጽሐፍ አግኝቶ ያነበበው ምናልባት አሁን ትረካውንም ከዩቲዩብ የሚሰሙ ሰዎች ካሉ ቅድም አንተ እንደጠቀስከውም በ1960 ስልሳዎቹ አካባቢ እዛ የመጽሐፉ መቼት ያለበት አካባቢ ወይም እዛ ጉራጌ ማህበረሰብ አካባቢ የነበረው ፖለቲካዊ፣ ማህበራዊ፣ አጠቃላይ የምጣኔ ሀብታዊ እንቅስቃሴዎች ምን አይነት ነበሩ የሚለውን በግልጽ የሚያሳይ መጽሐፍ ነው። ያው መነሻው ኮርታዊና ጫሙትን መሰረት አድርጎ የእነሱን የፍቅር ታሪክ ነው መሰረት የሚያደርገው ግን ደግሞ አጠቃላይ ማህበረሰባዊ አኗኗር ምን ይመስል እንደነበረ ግልጽ ፍንትዋ አድርጎ የሚያሳይ መጽሐፍ ነው። እንደው መች ነበር ያነበብከው፣ መጀመሪያ ላይ? እኔ በትረካ ነበር ማቀ። አባቶች ሲተርኩት ሲናገሩት ነበር ማቀ። ለማንበብ እድል ያገኘሁት ይሄንን መጽሐፍ ሲተረክ፣ ወይ ደሞ ለትረካ ሲበቃና ለህትመት እንዲበቃ ሲታሰብ የግድ ማንበብ ስለነበረብኝ የዛኔ ከባድ ነበር ለእኔ። ከፊደላቱ ጋር ብዙ ልምምድ አልነበረኝም። በጣም አስቸጋሪ ቢሆንም ግን ያው ወደ ህትመት እንዲገባ ለማድረግ ይህንን መጽሐፍ የማንበብ ግዴታ ነበረብኝ። ስለዚህ የቅርብ ጊዜ አንባቢ ነኝ። ግን ታሪኩ በደንብ የማወቅ እሳቸውንም በደንብ ከእሳቸው የመረዳት እድል ነበረኝ። ከዛ ባሻገር ደግሞ ከዚህ መጽሐፍ ውጭ ያለው አገኪ የተኬትነታጅነት የሚለው መጽሐፍ የአማርኛ አቻ ትርጉም ነበረው። ምንድን ነበር? አደራው አደራው። ወልቂጤፌም ሰራ በነበረበት ጊዜ እኔ ሶዶ ለማና ጽጌረዳ የምትባል አንድ ጎበዝ ጋዜጠኛ ነበርን ነበረች እነሱ በእነሱ አማካኝነት ለሶስት ተርከ ነው ነበር ስለዚህ ከታሪኩ ጋር በቀጥታ የንባብ እንትንም ባይኖረኝ የጫሙት ሽካ ግን ሌሎቹንም የማየትና የማንበብ ወይ ደግሞ ትኬት ነታጅነት የዚህ የጫሙ ሽካ ልጅ ወይም ተከታይ በመሆኑ ያንን ታሪክ የማያያዝ የማግኘት እድል ነበረኝ። መልካም እስቲ፣ አጠቃላይ ያው እኔ የደራ ሲሆን አጋዝ ገብረ እየሱስ ይህ መጽሐፍ ታትሞ የተመረቀለት መጽሐፉ ታትሞ ለሁለተኛ ጊዜ የተመረቀለት በባህል ሽማግሌዎች የአጋዝነት ማድረግ ተሰጥቷቸዋል አይደለ ስለዚህ ከዛ በኋላ አጋዝ እንዲባሉ ተብሏልና ቅርበት አላቸው በደንብ ታውቃቸዋለህ እና ይህንን መጽሐፍ ለማሳተም ስታወሩ ምን ነበረ ስሜታቸው አዎ፣ አንዱ ከመጽሐፉ ጋር ልዩ ወዳጅነት እንዲኖርህ ከሚያደርጉት ነገር መጽሐፉ የታተመበት ሂደት ትልቅ እራሱን የቻለ ታሪክ አለው። እንደ መጽሐፉ ያክል ታሪክ አለው። ለመጀመሪያ ጊዜ ሲታተም ያው ከአማርኛ ውጪ የሆኑ ቃላቶችን መፍጠር ያስፈልግ ነበር። እነዚህ ይህንን መጽሐፍ ለመጻፍ አንደኛ የቋንቋ የቋንቋ አቅም ብቻ ሳይሆን የፊደልን አቅም ይጠይቅ ስለነበር የተወሰኑ የቃላት ፈጠራዎችን ተጠቅመዋል። እንደሚታወቀው በጉራግኛ ቋንቋ ውስጥ ልዩ ልዩ ልምምዶች አሉ። ቃላትን በመፍጠር ብዙዎች ፈጥሯል። እንደውም ታስታውስ እንደሆነ የመጀመሪያው የጉራግኛ ሊትሬቸር ተብሎ የሚጻፈው በ1921 ይመስለኛል በሚስዮናውያን የተተረጎመ የመጽሐፍ ቅዱስ የአዲስ ኪዳን ክፍል ነበር። አዎ፣ ከሱ የተወሰደ የተወሰኑ ቃላቶች ነበሩ፣ ግን እሱ ብቻ በቂ አልነበረም። ከዛም በኋላ በሳህለ ስላሴ ብርሃነ ማርያም ታላቁ ደራሲ ተርጓሚ ነው፣ ደራሲ ነው፣ የታሪክም እንዲሁ ሃያሲ ነው ጎበዝ። እና በእሳቸውም አማካኝነት እንዲሁ የተፈጠሩ ቃላቶች ነበሩ። በተለይ ደግሞ ሽነጋ ቪሌጅ የሽነጋ ቃያ ብለው እሳቸው የጻፉትን መጽሐፍ ነበርና እሱንም ሲጻፍ የተፈጠሩ ቃላቶች ነበሩ። ፊደላትን ይፈጥሩ ነበር ፊደላትን ይፈጥሩ ነበር። ከዛ ቀጥሎ ደግሞ ሌሎችም ጸሐፍት በመሀል የመጡ በተለይ 1960 ላይ የተጻፉ በርካታ በጉራግኝ የተጻፉ ድርሳናት አሉ እና እነሱንም ሲፈጥሩ እንዲሁ በመሰላቸው መንገድ ፊደላትን ይፈጥሩ ነበር። ይሄ ግን ለየት የሚያደርገው አንደኛ ስነ ልሳናዊ መልኩ በጣም የጠበቀ የፊደል አፈጣጠር ተከትለዋል። ያ አንዱ ለየት የሚያደርገው ነገር እሱ ነው። ሁለተኛ ደግሞ ያንን መንፈስ 1960ዎቹ የተጻፉ የአማርኛ ልቦ ወለዶች የተከተሉት የአጻጻፍ ዘቤ የተከተሉት የባህል አብዮት በአጠቃላይ በተለይ ደግሞ ይሄ ማስተርፒሰስ ወይ ልሂቃን ስራዎች ተብሎ የሚነሱ የአማርኛ ድርሳናት ላይ ልቦ ወለዶች ላይ የሚታዩ ሁሉንም አስተሳሰቦች የተጋሩ ነበሩ። ፍቅር እስከ መቃብር ላይ ሌሎችም የዮዳነሽ በተለይ ደግሞ ይሄ መጽሐፍ ከዮዳነሽ ከኃይለ መለኮት መዋል መጽሐፍ ጋር በጣም የሚመሳሰሉ ሀሳቦች አሉት። ካልቸራል የሆነ ታሪካቸው ነው። መቼታቸውና የታሪክ ፍሰታቸው የተለያየ ቢሆንም ወይም ዘውጋቸው የተለያየ በዘውጉ ደረጃ ተመሳሳይ ቢሆኑ ቢሆኑም በሀሳብ በያዙት የስነ ጽሑፍ ቅርጽ ግን ተመሳሳይነት ይዘት ያላቸው ነገሮች ነበሩ። ስለዚህ ሁለተኛ ጉዳይ ይሄ ነው። በፈጠረው ቃል እንዲሁ ደግሞ ስልሳዎቹ የነበረው የኢትዮጵያ መንፈስ ወይ የወጣቶቹ መንፈስ የነበረውንም በመያዙ አንዱ እሱ ነገር ነው። ሁለተኛ ደግሞ ለማሳተም የሄዱበት ርቀት በጣም ትልቅ መስዋዕትነት የከፈሉበት ነበር። እንደሚታወቀው መጽሐፉ ያላቸው ሰዎች በእጅ የተጻፈ ነው። የፊደል አጣጣሉ ሁሉ በእጅ ተለቅሞ የተጻፈ ነው። ስለዚህ ይህንን ፊደል ያጻፉበት መንገድ ያው ለመተየብ የወቅቱ የጉራግኛ ቃላቶችን የያዘ ቴክኖሎጂ ስላልነበረ በእጅ ተጽፎ ነው ወደ ህትመት የገባው። ስለዚህ በእነዚህ ሶስት ነገሮች የተለየ ድርሰት ነው። ከዛ ባሻገር ነው የያዘው የታሪክ ፍሰት በውስጡ ያለው ስነ ጽፋዊ ይዘቱ በጣም የተለየ ነገር እንደሆነ ብዙ ጊዜ አንተም ትመሰክራለህ። እኔ ለመጀመሪያ ጊዜ ይህን መጽሐፍ ያነበብኩት ከዩኒቨርሲቲ ተመርቄ ከወጣሁ በኋላ ነው። ከዛ በፊት ግን ለምን አላነበብኩትም የሚል ቁጭት ፈጥሮብኛል። ያኔ ሁለት ጊዜ ነው ያነበብኩት። ከዚህ ከጉራግኛ ቋንቋ ጋር የሆነ እሰራዋለሁ ያልኩት ስራ ነበርና ለዛ ፍል ይሆነኛል ብዬ ነበር ያነበብኩትና እንዲም መጽሐፍ ውስጥ ያሉትን ቃላት እያንዳንዳቸው ጽፌያቸዋል አረባክ በየፊደል እንትናቸው ምንድን ነው ተርታ አድርጌ እያንዳንዱን ጽፌያቸዋለሁ እና በደንብ አንብቤዋለሁ ያኔ እና መጀመሪያ ላይ የሆነ ቀልብህን የሚይዝ ነገር አለው መግቢያ ላይ ይገወ ይሉታል ሳቸው እና ዝህ መጣፍ ወረወረ ጋᎀ የጉራጌ ቋንቋ የቤተተ በህረ ዛታ በጣፍ ፖ ባትሆም ዠጠ ዘበር ተስድሳ የረፐር ፖ ንብረት ይኪርጵ ባት ዋህትማ ቋንቋ እንዳይጨጠ ባህረ ወይም አቸ የቀነ ባህረ ጉራጌ ድረ የገገታ ቋንቋ ቧነን ሰብንም ባማሪናን ዘንጊ ባረምታነ ጉራጌና ተረሳም ታዊም ቧርም በጊዜታ ይረብር ተረፐረ ዘንጋ ያሽ ይሂርጵ ያትያንጵ ይትሸመርጵ ትንብር ጣፍኩንም ይላል። የጉራግኛ ቋንቋ አደጋ ታይቷቸዋል ማለት ነው። የሚያሳዝነው ግን እኚህ ሰው በዛ ዘመን የታያቸውን ጽፈው መግቢያ ላይ አስቀምጠውታል። ቋንቋው ላይ ምንም አልተሰራም። ለዚህ ነው ያህል ዓመት የሚቆጨው። ይሄ ብቻ አይደለም። 208 ነውቸር የሚል መጽሐፍ ጽፈው ነበር ጽፈዋል እዛ መግቢያ ላይ ጉራጊና ቦሄ ቃር ነው የሚሉት። ጉራግኛ ቻው ከ1964 ነው 65 አይደል የተጻፈው። ኦልሞስት ለ40 ዓመታት ያህል ቆይተው ተመልሰው ይህን አዲስ ነውቸር የሚል መጽሐፍን በሚጽፉበት ሰዓት እንደውም እሳቸው ምንድን ነው የሚሉት፣ መረጃ ለመሰብሰብ ገጠር በሚሄድበት ሰዓት እኔ በጉራግኛ ሳወራ ሰው በአማርኛ ይመልሰልኛል። እና አልተሰራም። ጉራግኛ ቋንቋ ላይ አንዱ ይሄ አርቆ ማየት ችግሮችን በጊዜ መመልከትና ለዛ መውጫ መንገድ መፈለግ ምን ያህል ተገቢ ወይም አስፈላጊ እንደሆነ ያስቀመጡበት፣ ያሳዩበት መጽሐፍ ነው። ሁለተኛ እንደው ዝም ብለ ከልብ ወለድነት ባለፈ እኔ የታሪክ ጸሐፍት ይህንን መጽሐፍ ሪፈር ቢያደርጉ ወይም ደግሞ ቢያነቡት የዛ አካባቢ አኗኗር ምን ነበረ፣ አጠቃላይ ምን አይነት ክስተቶች ነበሩ እዛ ዘመን ላይ ቢሉ ፍንጭ የሚሰጥ ነው። ለታሪክ ጥናት መነሻ የሚሆን ነው። ለዚህ ለስነ ጽሑፍ፣ ለስነ ቃል ከተግባቦት አንጻር ሚዲያ ብታነሳ ያው አሁን የመገናኛ ብዙሃንን ስናነሳ ሬዲዮ ቴሌቪዥን፣ የሜይንስትሪም ሶሻል ሚዲያ የምንላቸው ናቸው አይደለም። ግን ባህላዊ የራሱ የሆነ የተግባቦት ስርዓት ያለው ነው። አሁን ኢትዮጵያ ውስጥ ዳጉን ብናይ ሰው መረጃ እንዴት እንደሚቀባበልበት በባህላዊ መንገድ የትራዲሽናል ኮሚኒኬሽን አይደለም፣ በቃ ጥሩ አብነት ነው። ወደ ጉራጌ አካባቢ ደግሞ ስትሄድ ዊኬር የሚባል ነገር አለ። ስለዚህ የሆነ ሰው ዛሬ የጆካ ሽምግልና ስርዓትም ካለው ወይም ደግሞ ሌሎችም ስርዓቶች ለቅሶ ሊሆን ይችላል። ደቦ ቦታ ሄዶ ጌዝ ሰርቶ ሲመጣ መረጃዎች ይኖራሉ ከተለያዩ አካባቢዎች። ገበያም የሄደ ሰው፣ ለቅሶ የሽምግልና ስርዓት ቦታ የሄደ ሰው መረጃ የሚለዋወጠው ምን ላይ ነው? ሸንኮ ላይ ውኬር ላይ ይሆናል ማለት ነው። ስለዚህ ዛሬ አንድ ሰው የሽምግልና ስርዓት የሚካሄድበት ይታወቃል፣ አደለ 60 ኪሎ ሜትር 30 ኪሎ ሜትር ያን ያህል ርቀት ሊጓዝ ይችላል። ማታ ሲመጣ ግን ምን ተሰማ? ምን ወሬ አለ? አደል ምን አዲስ ወሬ አለ? እና ይሄ ዊኬር በጣም ትልቅ ማህበረሰባዊ ፋይዳ ያለው ምንድን ነው፣ ባህላዊ እንደ ተቋም ልንለው እንችላለን። እና የሽምግልና ስርዓቱን ብትል ቅድም ፎቅ ባህሉን አንስተናል ለክሶ የጦር አይደለ ውጊያ እንዴት እንደሚያካሄዱ በሙሉ እያነሱ እርስ በርስ የሚፎካከሩበት የባህላዊ ስም አስያየም ሁላ ያለበትና በጣም ትልቅ ለእኔ ምናልባት ያልተነበበ የያዘውን መረጃ ያህል ብዙ የማይታወቅ ጠቃሚና ትልቅ መጽሐፍ ይመስለኛልና ይህንንም እንዲታተም ዲናውን ስለተወጣ እኔ ብቻ ሳይሆን እንደ ሓሪ እና ሌሎች ግለሰቦች ጥሩ አስተዋጽኦ ነበራቸው በዚህ መጽሐፍ ሕትመት ላይ። ሌላው የዚህ መጽሐፍ በጣም ምርጡ ነገር የቴክኒክ በተለይ የስነ ጽሑፍ ተማሪዎች ይህንን ነገር በደንብ ይረዱታል። ከአሁን በኋላ እንደው የጉራግኛ ሊትሬቸር ላይ የሆነን ነገር መስራት የሚፈልጉ ወይ ደግሞ ልቦ ወለዶችን አጫጭርም ረዣዥም ልቦ ወለዶችን መጽሐፍ ለሚፈልጉ ሰዎች በስነ ጽሑፍ ቴክኒክ ደረጃ በጣም የሚገርሙ የቴክኒክ ሂደቶችን የተከተለ ነው። ከዛ ባሻገር ደግሞ ይሄ የእውነታን በእውነት ዓለሙ ላይ ያሉትን እንደ ጉራጌ ማህበረሰብ ባህሉን ወይ ደሞ ነኝ ብሎ የሚያምናቸውን ነገሮች ወደ ስነ ጽሑፍ አምጥቶ ባሉት ቴክኒኮችን አስተሳስሮ እውነታን ከፈጠራ ስነ ጽሁፍ ጋር አቀናጅቶ የተሄደበት መንገድ በሆነ መንገድ ሊፎርሽ ይችላል። ብዙ ስነ ጽሁፎች ላይ እንዳየ ነው። ይሄ ግን ጥሩ ማስተማሪያ የሚሆን አንዱን ሌላውን ሳይወጥ ግን ሁለቱንም እኩል በኩል ደረጃ የሚታዩ የጫሙትና የኩርታዊ ግንኙነትን ልቦለዳዊ ጉዳይን እውነተኛ ከሆነው የሸንጎ ስርዓት ወይ የታሪክ ስርዓትን እያዋሃዱ የሚሄዱበትንም መንገድ እጅግ የተወደደ በጣም አሪፍ ከነበሩ የወቅቱ ስነጽፎችም እንደ በጉራግኛ መጻፉ ካልሆነ ጥላ ያጠላበት ጥሩ የስነ ጽሁፍ ስራ ሆኖ መውጣት የሚችል እኔ በእርግጠኝነት እንደ አደፍርስ ወይ እንደ ፍቅር እስከ መቃብር ወይ ደግሞ በአማርኛ እንደተወደዱ የስነ ጽሁፍ ስራዎች የሚወደድ ስራ ነበር የሚሆነው፣ በወቅቱ ምናልባት ብዙ አንባቢዎች በጉራኛ ተጽፎ ስላላነበቡት ካልሆነ በስተቀር ምንም ጥርጥር የለውም። አንዱ ሌላኛው እኔ ከመጻፉ የሚማርከኝ ጫሙት አስራ ዘጠኝ ስልሳዎች ውስጥ የራሴን ባል ራሴ መርጣለሁ ብላ ከኮርታዊ ጋር ተፎካክራ እሱን በፍቅር አንበርክካ የመረጠችውን ያገባች ሴት ናት። ኢቨን ይሄኛው ጋሽ ገብረ ኢየሱስ የቃቂ ውርዶትን ታሪክ በደንብ ስለሚያውቁ እንዴት ቅድም ይሄ እውነታን ከልብ ወለድ ጋር አስተሳስሮ መጻፍ ያልከው ታሪካዊ ንግርቶችን እዚህ ውስጥ ከተዋቸዋል። አንድ መጽሐፍ አላቸው አደል፣ በእንግሊዝኛ የተጻፈው። አሁን የጋሽ ገብረ ኢየሱስ ደግሞ ደራሲነታቸው ወይም ደግሞ እንትናቸውን ምንድን ነው፣ ጸሐፊ መሆንን ልዩ የሚያደርገው ምንድን ነው? ታሪክ ላይ ይመራመራሉ። አሁን ያ መጽሐፍ በጣም ጥልቅ ነው። እያንዳንዱ የማህበረሰብን እሴት በደንብ ዳሰው የውጭ ጸሐፍትን እንትኖቹም ታሪካዊ ንግርቶች ወይም ደግሞ የውጭ ጻፍት ያሰፈሯቸውን መረጃዎች አርጊው ያደርጋሉ። አይደለም በዚህ በዚህ መልኩ ተሳስተዋል ብለው እዛ ጋር ሙግት ያቀርባሉ። ምናልባትም አንድ ታሪክ በውጭ ሰዎች ከሚጻፈው ይልቅ በራስ በቅርበት በሚያውቀው ሰው ሲጻፍ ምን ያህል ትክክል ሊሆን እንደሚችል ማሳያም ይመስለኛል። እና የቃቂ ውርዶትን ታሪክ እዛ ላይ ጽፈውታል። እዚህ ልብ ወለድ ውስጥ ደግሞ በጫሙት ከስተውታል። እና ያኔ በደንብ ተነቦ ቢሆን ተተርኮም ቢሆን ለሴቶች መብት ሙግት በራሱ አንድ አስተማሪ ነገር ነው። ፖለቲካዊ እንድምታ ይዘው ይወጣል። እና ጫሙት አስራ ዘጠኝ ስድሳዎች ውስጥ እዛ ማህበረሰብ ላይ ተሟግታ ራሷ ባሏን እንድትመርጥ ምናልባትም እንደ ቃቂ ውርዶት ብዙ ባሎችን ላግባ አላለች። እና ለእኔ የታሪክ አዋቂ ናቸው ጋሽ ገብረ ኢየሱስ ጸሐፊ ናቸው። እና ያንን አስተሳስረው እዚህ ላይ ያመጡበትን ቴክኒክ በጣም የፈጠሯቸውንም አሁን የምር ቅድም እንዳልከው ቢጠና አዳዲስ ሀሳቦች፣ አዳዲስ ቃላቶች አንዳንድ የምንገረምባቸው እንደ ግጥም ደግሞ ግጥም ነባር ሀሳቦችን ወይ ነባር ቃላቶችን በመጠቀም አዲስ አይነት ሀሳብ መፍጠር አደል ለምንለው፣ ይሄ መጽሐፍም እንደዚያ ነው። የሆኑ ፖቲክ የሆኑ ምርጥ ምርጥ የሆኑ ሀሳቦች አገላለጾችም አሉ። እሱን እሱን በማሰብ ነው እንግዲህ ሁለተኛ ዙር እንዲታተም የማድረግ የነበረው ጉጉታችንና ሀሳባችን። ለማንበብም ዳገት ለሆነባቸው ሰዎች ደግሞ ክፍሌ ተመስገንና ብርሃን ጥሩ አድርገው ተርከውታል። በነገራችሁ ላይ አገኪም ተተርኳል። ትኬትነት ያጅነት ይሄንን ትረካ ሲያልቅ ያኛውንም እንዲሆን እንለቀዋለን። በጣም የሚያሳዝነው ግን ብዙ ይሸጣልና ብዙ ይነበባል፣ ሰዎች ተሻምቶ ይወስዱታል ያለውን መጽሐፍ ተሸክመነዋል። እንግዲህ ምን እናርገው ነው። እዚህ ላይ ስንደርስ ያው የመውጫ መልእክታችንም ቢሆን ይሄ ቢሆን ጥሩ ይመስለኛል። አብዛኛው መጽሐፍት እጃችን ላይ ያሉ በጣም ጥቂት መጽሐፍ ነው የታተመው፣ ግን ያስቀመጥንበት ቦታ አውጡልን እስክንባል ድረስ ምንም እንቅስቃሴ በሌለው ደረጃ ተቀምጧል። ትውልዱ ያው አእምሮውን የመገበውን ያክል ነው ከዛ በኋላ የሚያወጣው የሚተነፍሰው እና ለአእምሯችን በተለይ ደሞ ጉራግኛ መጻፍ ላይ የጉራግኛ ባህል ላይ የጉራግኛ አጠቃላይ ከጉራጌነት ጋር የተገናኙ ነገሮች ላይ ትኩረት ሰጥተው ያሳሰበናል ብለው የሚያስቡ አካላት መቼስ ባህልና ልማት ወይ ስነ ጽሁፍ፣ ዝም ብሎ በወሬና በሶሻል ሚዲያ ዘመቻ ብቻ የሚመጣ ለውጥ የለም፣ መሬት ወርዶ መስራትን ይጠይቃል። ይህንን ስራ ስንሰራ እውነት ለመናገር በጣም ጥቂት ሰዎች ናቸው ያስቸገርናቸው። እንደሚሸጥም እናውቅ ስለነበር ነው። በጣም አምቢሽን ነበረን። ጥናቶችን በእርግጥ አድርገናል የተወሰነ ይሸጣል የሚል ግምት ነበረን። ሰዎችንም ስናስቸግር ያንን ታሳቢ አድርገን ነው። በእርግጥ ይህንን በመስራታችን እንደ ሓሪ ከተቋቋመ ጊዜ ጀምሮ ከሰራው ትልቅ ስራ አንዱ ይሄ ነው፤ እነዚህ ሁለት መጽሐፍትን እንዲታተሙ ማድረግ ቢሆንም፣ ግን እናንተ ካልወሰዳችሁት፣ ካላነበባችሁት ሌሎችንም ስራዎች ለመስራት አያተጋንም። ከዛ ባሻገር ደግሞ ምን መገብ ነው ነው ላይ ምሯችን አዎ አሁን እኮ እንደዛ አካባቢ እንደ ጉራጌ አካባቢ የቋንቋ አብዮትም ተነሳ የምትልበት ጊዜ ነው አይደለም? በቋንቋ መማር ጀምረዋል ህፃናት እና በቋንቋቸው ደግሞ ሲማሩ ምንድን ነው የሚያነቡት? መማር ብቻ አይደለም፣ እያነበቡ ራሳቸውን የቋንቋ ክህሎታቸውን የሚያዳብሩበት የቋንቋ እውቀታቸውን የሚጨምሩበት መኖር መቻል አለበት እና እነዛ ደግሞ ሊጻፉ ሊተረኩ የሚችሉት ኦልሬዲ ያሉት ነገሮች ተጠቃሚ ሲኖራቸው ነው እና እኔ እንደ ጉራጌ ዞን ትምህርት መምሪያም ወይም ደግሞ ትምህርት ላይ የሚሰሩ ሌሎች ድርጅቶች፣ የግድ መንግስት መሆን የለበትም። ግለሰቦች ሊሆኑ ይችላሉ። ተማሪዎች፣ መምህራን እነዚህን መጽሐፍት አግኝተው እንዲጠቀሙበት እንዲያነቡ፣ ቋንቋውን እንዲያድግ እንደዚሁም ደግሞ የተተረከውም በተለያየ መንገድ የሚሰሙበትን አማራጭ ቢያመቻቹ መልካም ይመስለኛል። ግን ደግሞ አሁን ይሸጥ ምናምን ስንል ገንዘቡ ወደ ኪሳችን የሚገባ አይደለም። ዱቤ ነው የታተመው። ዋጋውም ዝቅ የተደረገው ከህትመት ዋጋ ነው። አሁን ብዙ ሰዎች ተወዶ ሊሆን ይችላል ስድስት መቶ ብር። በእርግጥ ግን የህትመትን ዋጋ የተወሰነው ተደጉሞ ነው። እንዲሁ ወዳጆቻችን ደጉመውት የተሰራ መጽሐፍ ነው። ጥቂትም ኮፒ ስለታተመ በተወሰነ ደረጃ ዋጋ አሁኑ ከፍ አርጎት ሊሆን ይችላል። ስለዚህ ተሻምታችሁ እንድት ዋናው ነገራችን የጫሙት ሽካ ወይም የጫሙት ወጥመድ ሰባት ቤት በሚነገርበት ቋንቋ በነገራችን ላይ ዘዬዎችንም ለመጠበቅ ሞክረዋል። አሁን ብዙ አያግባባ ምናምን የሚባሉ የዘዬ ጉዳይን እንኳን ሁሉም ሰው እንዲሰማ ሁሉም ሰው እንዲያነባው አድርጎ የማምጠት አቅም ደራሲው ትልቅ አቅም ነው። የመጻፉም ትልቅ ልዩነት የፈጠረ ሀሳብ ስለሆነ እሱንም ግምት ውስጥ ማስገባት በጣም አስፈላጊ ነው። ዘዬ የሚባለው ነገር እንትን ነው፣ ያው እንደ ሰው የኔ የምትለው ነገር እንትን ሊል ይችላል። ዘዬን እየተፈራራ ቋንቋው ጭራሽ የማይጻፍበት ካለመጻፉ አልፎ ደግሞ ተናጋሪ አቶ እስኪ ጠፋ ድረስ ከምጠብቅ ሰው በቻላው ጽፎ ያንን እያሳደክ ደግሞ በምን መልኩ ነው ማደግ ያለበት? ሁሉንም አካታች መሆን መቻል ያለበት ብለው ሁሉንም አካታች መሆን ያለበት ተብሎ ለባለሙያዎች መታው ነው። ከዛ በኋላ ማህበረሰቡ በአንድ በሚያግባባው ቋንቋ ወይም ደግሞ ዘዬ እንዲግባባ ማድረግ ትችላለህ እንጂ እያንዳንዱ ነገር ፖለቲካዊ ትርጓሜ እየሰጠህ እንዲጠፋ ማድረግ ማንንም አይጠቅም። ግን እሳቸው እንዳልከውም በቻሉት መጠን ቃላትን ሁሉም ማንበብና ወይም ደግሞ ሰምቶ መረዳት በሚችልበት መንገድ ለመጻፍ እኮ ጥረት አድርገዋል። የተሳካላቸውም ይመስለኛል። በፕሮፌሰር ሀብተ ማርያም ማርቆስ ሀሳብ ብንዘጋው ጥሩ ይመስለኛል። እሱን አንብበውና እናጠቃለው። የጀርባ ጽሁፍ የጫሙት ሽካ ወይም የጫሙት ወጥመድ ሰባት ቤት በሚነገር ጉራግኛ ቋንቋ ለመጀመሪያ ጊዜ የተጻፈ ልብ ወለድ ድርሰት ነው። ጫሙት ወዳ መወደድ የምትችል ጉብል ስትሆን፣ ኮርታዊም እንዲደነቅና እንዲፈቀር የሚያደርገው የጀግንነት ባህሪ ያለው ቆፍጣና ወንድ ነው። ናማጋና ዝርጓትም መጠቀስ ያለባቸው የመልካም ወዳጅ ምሳሌ ናቸው። በዚህ አጓጊና አዝናኝ በሆነው ልቦለድ ድርሰት የማህበረሰቡ ቀልዶችና ቁም ነገሮች፣ ትምህርታዊ የሆኑ የማታ ማታ ሸንጎዎች ቅድሙ ነው ማለት ነው፣ መተዳደሪያ ደንቦች፣ የአደባባይ ስርዓታዊ ትችቶችና ፍርዶች፣ የጀግኖችና የባህል ዘፈኖች፣ ቅኔዎች፣ በአጠቃላይ የአገሩ አካላዊና መንፈሳዊ የታሪክ ነጸብራቆች በመጽሐፉ ውስጥ ተካተው ይገኛሉ። የታሪኩን ሂደት ቅንጅት በማሳካትና ጥራት ያለው አገላለጽ በመምረጥም ሆነ አንባቢን አዝናንቶ አስቆና አስደስቶ በማቅረብ ረገድ የደራሲው ልዩ ችሎታ የሚደነቅና የሚመሰገን ነው። ድርሰቱ የአንባቢያንን ቁጥር ወደሚያበረክት ቋንቋ እንዲመለስ ደራሲውን ማበረታታት ይገባል። ቅድም ይሄ በጉራጌኛ አንባቢ አቶ ካልሆነ ከሌሎቹ የሚተናነስ አይደለም። ያልከውን በደንብ የሚገልጸው ይመስለኛል። ሀብተ ማርያም ማርቆስ ተባባሪ ፕሮፌሰር አዲስ አበባ ዩኒቨርሲቲ ይላል። ይኸው ነው እንግዲህ ጥልቅ ውይይት የሚያስፈልገው ነው። በተለይ በስነ ጽሁፍ፣ የባህል እንዲሁ የታሪክ ሰዎች መጥተው ብንወያይበት ብንከራከርበት፣ በእርግጥ እንደዛ እናደርጋለን ብዙ ሀሳቦች የሚነሱበት ሀሳብ ነው። እኛ እንደው አሁን ትረካም ላይ በመጀመሩና ሌሎችም ሀሳቡን እንዲጋሩት ለማድረግ እና የንባብ አፒታይት ለመክፈት ካልሆነ በስተቀር ብዙ የሚያስጌድ ብዙ ሰዓት የሚወስድ ጥሩ ውይይት ማድረግ የሚቻልበት ነው። እንደዛ እናደርጋለን። ይህንኑ መጽሐፍ የጨሙ ሽካ ማለት ነው ሓሪ ዲጂታል ኦፊሻል ዩትዩብ ቻናላችን ላይ መተረክ ጀምሯል እሱንም ብዙ ክፍል ስለሄደና እናንተ ብዙዎቻችሁ ስላላደመጣችሁት ያው ቁጥሮች እንደዛ ስለሚናገሩ የገባችሁ አድምጡት ሼር ሰብስክራይብ ላይክም አድርጉ ለሌሎች ሰዎችንም እንዲሁ እንዲደመጥ አድርጉ ያንን ባደረጋችሁ ቁጥር እኛን ታበረቱናላችሁ ከዛ ባሻገር ደግሞ መጽሐፉ የያዘውንም ሀሳብ ለተገቢው በተገቢው ክብር ወደ እናንተ እንዲደርስ ያደርገዋል። ተኬትነት አጂነት አገኪም እንዲሁ ተተርኳል። ይሄ መጽሐፍ ሲያልቅ እንዲሁ ወደ እናንተ እናደርሳለን። ሌሎችን መጽሐፍቶችን መጽሐፍት እንዲሁ እያመጣን እየተረክን አንዱ የሓሪ ዲጂታል ቋሚ ስራ ይሆናል ማለት ነው። ሼር፣ ሰብስክራይብ፣ ላይክ እንድታደረጉ ከደግመን እናሳስባችኋለን።